ሰላም ጤና ይስጥልን። ውድ የካፒታል ቤተሰቦቻችን በሳምንቱ እየተከሰቱም አነጋጋሪ የቢዝነስ ና የኢኮኖሚ መረጃዎቻችንን ይዘን መጥተናል። በዛሬው ጥንቅራችን ከያዝናቸው አበይት ጉዳዮች መካከል የዓለም ምግብ ፕሮግራም የገንዘብ እጥረት እንዳጋጠመው አሳውቋል። በሌላ መረጃችን ለውጭ ባንኮች የተቀመጠው ከፍተኛ የካፒታል መስፈርት ከወዲሁ ስጋትን ፈጥሯል። እንዲሁም የጋዜጠኞች ደህንነት ጉዳይ ደግሞ አሳሳቢ መሆኑን የሚያመላክት አዲስ ጥናት ይፋ ሆኗል። ይህን ጨምሮ ሌሎች ጥንቅሮችን ይዘናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይወዳጁን እያለን ወደ ቀዳሚው መረጃችን አቀናን። የዓለም ምግብ ፕሮግራም በኢትዮጵያ ከፍተኛ ገንዘብ እጥረት እንዳጋጠመው አሳውቋል። የተባበሩት መንግስታት የዓለም ምግብ ፕሮግራም በአስቸኳይ 228 ሚሊዮን የአሜሪካን ዶላር የገንዘብ እጥረት እንዳጋጠመው አሳውቋል። ይህም የገንዘብ እጥረት ከመጋቢት እስከ ነሐሴ 2017 ያለውን ጊዜም የሚሸፍን ሲሆን ቀድሞውኑ የእርዳታ እህል ቅነሳ እየተካሄደ ባለበት ወቅት ላይም የከፋ ተጽዕኖም ሊያሳድር እንደሚችል ተገልጿል። በገንዘብ እጥረት ምክንያት ድርጅቱም የእርዳታ ምግቡን 65 በመቶ መቀነሱን የገለጸ ሲሆን ለተመጣጠነ ምግብና ለስደተኞች የሚሰጠው የእርዳታ አቅርቦት መስመር ሊቋረጥ መቃረቡም በአሁኑ ወቅት ባለው ሰብአዊ ቀውስ ላይ ተጨማሪ ጫና እየፈጠረ መሆኑን ገልጧል። በተጨማሪም በክልሎች ያለው የጸጥታ ሁኔታ በተለይም በአማራና በኦሮሚያ ክልሎች የታጠቁ ግጭቶች፣ በአጃቢዎች ላይ የሚደርሱ ጥቃቶች እንዲሁም አፈናዎች እየጨመሩ በመምጣታቸው የእርዳታ አቅርቦቱን እያስተጓጎለ መሆኑን ጠቁ ተጠቁሟል። በትግራይ ያለው ውጥረትና ከኤርትራ ጋር ያለውም ሁኔታ እየተባባሰ መምጣቱን አለመረጋጋትን እንዲጨምር ሆኗል ሲል በሪፖርቱ ገልጧል። በሶማሌ ክልል ደግሞ በርካታ የአልሸባብና አይሲስ ታጣቂዎች ተጠርጥረው መታሰራቸውም ቀጣይነት ያለውም የጸጥታ ችግርና የሽብርተኝነት ስጋት መኖሩን ነው እያመላከተው። በ2025 የመጀመሪያው ሩብ ዓመት ከጥር እስከ መጋቢት የዓለም ምግብ ፕሮግራም የሚሰራባቸው ክልሎች ውስጥ 13 ሚሊዮን የሚገመቱ ሰዎች የምግብ እርዳታ እንደሚያስፈልጋቸውም የቤተሰብ ኢኮኖሚ ግማን ዋቢያ አድርጎ ገልጿል። በየካቲት ወር ድርጅቱ መደበኛውን የእርዳታ መጠን በ65 በመቶ ብቻ ያቀረባም ሲሆን ይህም 9 ኪሎ ግራም እህል፣ 1 ኪሎ ግራም ጥራጥሬና 11 ኪሎ ግራም የአትክልት ዘይት ነው። ተጨማሪም የገንዘብ ድጋፍ ከሌለ ወደ ሙሉ አቅሙ መመለስ የማይጠበቅ መሆኑን ገልጿል። ወደ ቀጣይ መረጃዎችን አቀናለን። ኢትዮጵያ ለውጭ ባንኮች በሯን ብትከፍትም ከፍተኛው የካፒታል መስፈርት እንቅፋት ሊሆን እንደሚችል ተጠቆመም። ኢትዮጵያ የውጭ ባንኮች ወደ ሀገሪቱ ለመሳቡ አዲስ መመሪያ ብታወጣም ከፍተኛው የካፒታል መስፈርት ለባለሀብቶች ሳቢ ላይሆን ይችላል የሚል ስጋት እየተፈጠረ ይገኛል። ይህ አዲስ መመሪያም የሶስት ዓመት የፖሊሲ ማቀፍን ያሻሻለ ሲሆን የውጭ ባንኮች በኢትዮጵያ ውስጥ ለመስራት የኢትዮጵያ ብሔራዊ ባንክ ለአገር ውስጥ ባንኮች ያወጣውን አምስት ቢሊዮን ብር ዝቅተኛ የተከፈለ ካፒታል ማሟላት አለባቸው ይላል። ይሁን እንጂ የፋይናንስ ባለሙያዎች ይህ መስፈርት በተለይ ከኢትዮጵያ ጋር የሚወዳደሩ ኢኮኖሚዎች ላሏቸው ባለሀብቶች ማራኪ ላይሆን እንደሚችል ነው የጠቆሙት። ብሔራዊ ባንክ ያቀረበው የካፒታል መስፈርት ከፍተኛ ነው፣ በተለይ ደግሞ ከኢትዮጵያ ኢኮኖሚ ጋር ከሚመሳሰሉ ሀገሮች የሚመጡ የውጭ ባንኮች ወደ ገበያው እንዳይገቡ ሊያደርግ እንደሚችል ነው ባለሙያዎች ስጋታቸውን የገለጹት። መመሪያው የባለአክሲዮን ሲሆን ገደቦችን የሚቀይር ሲሆን ስትራቴጂካዊ ባለሀብቶች እስከ 40 በመቶ ድርሻ እንዲይዙ ያስችላል። ይህም የውጭ ባንኮች በኢትዮጵያ ኢንቨስት እንዲያደርጉ ማበረታቻም ለመስጠት ያለመ መሆኑም ተጠቁሟል። ሆኖም ግን ከፍተኛው የካፒታል መስፈርት ይህንን ጥረት ሊያደናቀፍ እንደሚችል ነው ከወዲሁ ስጋት እየተነሳ የሚገኘው። መመሪያው የኢትዮጵያ ባንክ ደንቦች ለማዘመን ትልቅ እርምጃ ቢሆንም ይህ ገደብ ግን አሁንም አወዛጋቢ ጉዳይ ሊሆን እንደሚችል ነው እየተጠቆመው። ወደ ኢትዮጵያ የፋይናንስ ዘርፍ ለመግባት ፈቃደኛ የሆኑትን የውጭ ባንኮች ቁጥር ሊገድበው እንደሚችል ነው እየተገለጸው። ወደ ቀጣይ መረጃችን አቀናል። በኢትዮጵያ ጋዜጠኞች ከፍተኛ የደህንነት ስጋት ውስጥ ናቸው ሲል አንድ ጥናት አመላክቷል። አይኤምኤስ በቅርቡ ይፋ ያደረገው ሪፖርት በኢትዮጵያ ውስጥ ጋዜጠኞች እጅግ አሳሳቢ የደህንነት ስጋት ውስጥ እንደሚገኙ አረጋግጧል። በተለይም በ2016 ብቻ 43 ጋዜጠኞች የታሰሩም ሲሆን፣ ሶስቱ በግዳጅ የመጥፋት አደጋዎች የተመዘገቡ ሲሆን ከነዚህ ውስጥ ሁለቱ እስካሁን ያልተገኙ ናቸው ብሏል። ሪፖርቱ እንደ አማራ፣ ኦሮሚያ እና ቤኒሻንጉል ጉሙዝ ያሉ ግጭት የበዛባቸው ክልሎች ለጋዜጠኞች ከፍተኛ አደጋ ያለባቸው አካባቢዎች እንደሆኑ አሳይቷል። በእነዚህ አካባቢዎች ጋዜጠኞች በመንግስት ኃይሎችና በአማፂ ቡድኖች በተደጋጋሚ ኢላማ እየተደረጉ መሆኑን ነው እየጠቁመው ሪፖርቱ ጋዜጠኞች በመንግስት ጭቆናና በታጠቁ ቡድኖች ማስፈራሪያ መካከል መያዛቸውን አክሏል። ይህ ሁኔታ ብዙ የሚዲያ ባለሙያዎች ራሳቸውን እንዳይገመግሙ ወይም ወሳኝ ጉዳዮች ከመዘገብ እንዲቆጠቡ አስገድዷቸዋል። በተጨማሪም ሴት ጋዜጠኞች ጾታ ላይ የተመሰረተ ጥቃትና አድሎ እንደሚደርስባቸው ጠቁሟል። እንደ ሪፖርቱ ም የመገናኛ ብዙሃን አዋጅ ማሻሻያዎች የፕሬስ ነፃነትን ሊያዳከሙ እንደሚችሉ ስጋትን አሳድሯል። ይሁን እንጂ የኢትዮጵያ የመገናኛ ብዙሃን ባለሙያዎች ማህበር ለእስረኛ ጋዜጠኞች ፍትህ እንዲሰፍን ጥሪ እያቀረበ ሲሆን የጋዜጠኞች ደህንነት ጥምረትና የኢትዮጵያ አዘጋጆች ጉባኤ ለጋዜጠኞች ደህንነት እየሰሩ መሆኑ ተጠቁሟል። የመጨረሻው መረጃችን አቀናል። በኢትዮጵያ የተማሪዎች የንባብ ክልወት አሳሳቢ ደረጃ ላይ መድረሱ ተሰማም። በኢትዮጵያ አንደኛ ደረጃ ትምህርት ቤቶች የተካሄደው የቅርብ ጊዜ ጥናት እንደሚያሳየውም ተማሪዎች መካከል ያለው የንባብ ክልወት አሳሳቢ ደረጃ ላይ መድረሱ ነው እየጠቆመው በ11 ቋንቋዎች ከ292 ትምህርት ቤቶች የተውጣጡም 5840 ተማሪዎችን ያሳተፈው ጥናቱም 48 በመቶ የሚሆኑት ተማሪዎች ፊደሎችን ቃላትንና ድምፆችን በአግባቡ ለመለየት እንደሚቸገሩ አረጋግጧል ጥናቱ ሰልፉ በስም አጻጻፍና በድምጽ ልዩነቶች ላይ ከፍተኛ ድክመቶች መኖራቸውን አጉልቷል። በከተማና በገጠር መካከል አፈጻጸሙም የተለያየ መሆኑን የጠቆመው ጥናቱም የከተማ ተማሪዎች በአብዛኞቹ ተግባራት የተሻለ አፈጻጸም አሳይተዋል ብሏል። በተጨማሪም በአፋርና በቤንሻንጉም ቋንቋዎች ዝቅተኛ አፈጻጸም ሲታይ በአማርኛ ተናጋሪ ህጻናት ደግሞ ከፍተኛ አፈጻጸም ማስመዝገባቸውን ነው የገለጸው። ይህ ችግር ቢኖርም ካለፉት ዓመታት ጋር ሲነጻጸር ቀደምት የንባብና የጽህፈት ክህሎት መሻሻል ማሳየቱ ተመላክቷል። በተለይም ኦሮሚያ ክልል ብቁ መምህራን እጥረት በመኖሩ በመምህራኑ የንባብ ክህሎት ላይም ስጋት እንደተፈጠረ ነው እየተሰማ። ጥናቱ የልጆችን የመማር ውጤት ላይ አሉታዊ ተጽዕኖ የሚያሳድሩ በርካታ ምክንያቶችን የለየም ሲሆን፣ ከነዚህ መካከል የወላጆች ተሳትፎ ማነስ፣ የትምህርት ቤት ግብዓቶች እጥረት፣ በቂ ያልሆነ የምግብ ፕሮግራም እናም የዋና የንጽህና ችግሮች ይገኙበታል። በተቃራኒው የመምህራን ተነሳሽነት፣ የትምህርት እቅዶችን አጠቃቀምና የቤተሰብ ትምህርት ደረጃዎች አወንታዊ ተጽዕኖ አላቸው ብሏል። ችግሩን ለመቅረፍ ለገጠር ህፃናትና በችግር ውስጥ ላሉ አካባቢዎች ልዩ ድጋፍ መስጠት እንደሚኖርበት ነው ከጥናቱ ለመረዳት እየተቻለም። የተከበራችሁ የካፒታል የዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን ያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደና ቆዩ።